ዛሬ በጣም አስደሳች ዜና ነው የሰማ ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ትልቅ ትልቅ ዜናና ብስራት ነው። ለምንድነው እንደዛ የሚለው እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ንዋየ ቅድሳት ተብሎ የሚታወቁት እንደ ጸናጽል ከበሮና መቋሚያ ያሉት ንዋየ ቅድሳቶቿ ከሌሎች አስር መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይህ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር 410 እና ይህን ለማሻሻል በወጣው አዋጅ መሰረት ሌሎች ሰዎች እነዚህን ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በተለየ ሁኔታ ለእርሰች ለጥናት፣ ለሳይንስ፣ ለሕዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከነዚህም የምታገኘውን ኢኮኖሚያዊ ጥቅምም ጭምር እንድታገኝ የሚያደርጋት ነው ማለት ነው። ይህንን በመተላለፍ ያለ አግባብ በእነዚህ ነገሮች የተገለገለ የተጠቀመ በሕጉ የተመለከቱ ተግባራትን ይሄ ማሰራጨት፣ ያላግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍታ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብሎ እንዲመዘገቡ በማድረግ ረገድ በቤተክርስቲያኑ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል። ተገቢ ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸው ሌሎች ሰዎች ያለአግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይሄ አጋጣሚ ይነግረናል። በዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩም ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ነዋይተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያላግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ አእምሯዊ ንብረት ባለስልጣን ጽናጽል እንደዚሁም ከበሮ መቋሚያ የመሳሰሉትን ነገሮች ንዋያተ ቅዱሳት በተመለከተ የቅጂና ተዛማጅ መብቶች ስራ የምዝገባ ምስክር ወረቀት አግኝታለች። ይህም በተመለከተ ሶሻል ሚዲያ ላይ በርካቶች ስታስተላልፉ ነበረ እና እንግዲህ ብዙዎች በዚህ ምስክር ወረቀት ደስ ያላቸው ሌሎች እምነቶች እነዚህን የቤተ ክርስቲያን ቅዱሳት መጠቀም አይችሉም። ይሄ በቃ አያጋጭም የጸና ነገር ነው በሚል ነው ደስ ያላችሁ። እግዚአብሔር ይመስገን፣ ስለሱ እኔም ደስተኛ ነኝ። ግን ዲቴይል ነገሮችን ደግሞ ማየት መቻል አለብን። ለምሳሌ ይሄ ተቋም የኢትዮጵያ አእምራዊ ንብረት ባለስልጣን፣ የአንድ ሰው የአንድ ዲዛይን የአንድ ፈጠራ ባለቤት መሆኑን ህጋዊ ሰርቲፋይ የሚያደርግ ነው ማስረጃ የሚሰጥ ተቋም ነውና እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ለብዙ ሺህ ዓመታት እንግዲህ ይህን ስት የእሷ ሆኖ የቆየ ነገር ነው። ከዛ አንጻር አሁን ዲቴይል ነገሮችን ለምንድን ያላየ ነው። አሁን እኔ ለምሳሌ ያስመዘገብኳቸው አሉ። በቢሮችን የተመዘገቡ በርካታ ነገሮች አሉ። ተመሳሳይ የተገኘበት ልክ ማንኛውም የፈጠራ ባለቤት እንደሚያገኘው ነው። ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዚህ ፕሮፐርቲ ለዚህ ንብረቱ አያገኘችው የሚለውን ነገር እንመልከት። ምን ይላል? የመብት ወሰን በቅጂና ተዛማጅ መብቶች ጥበቃ ለማድረግ በወጣ አዋጅ 410/1996 የተዘረዘሩት የባለቤትነት መብቶች ይኖሩታል ይላል። ከዛ ማሳሰቢያ፣ ይህ የቅጂና ተዛማጅ መብት የሚያስገኝ ስራ ምዝገባ የምስክር ወረቀት ቀዳሚ የባለቤትነት ማስረጃ በመሆን ያገለግላል ይላል። እኔ የምፈልገው ፖይንት ያለው ይጋ ነው፣ ይህ የምስክር ወረቀት በየአምስት ዓመቱ መታደስ አለበት ይላል በየአምስት ዓመቱ መታደስ አለበት ይላል። ይሄ ዛሬ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጠው የስራ የስራው ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። አድራሻ አለ። ከዛ ንዑስ ምድብ ንድፍ ዲዛይን የሆነና የስራው ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ብፁህ አቡነ ዲዮስቆሮስ ይላል። ምናልባት አባታችን እንግዲህ እዛ ጋር ይህንን ነገር እንዲመዘገብ ያደረጉ ሊሆኑ ይችላሉ በሚል ነው ትል የምናደርገው። እና የእኔ ጥያቄ አሁን መሰረታዊ ጥያቄ ሁለት ነው። አንደኛው በየአምስት ዓመቱ የሚታደስ ነገር አሁንም እንደገና ከአምስት ዓመት በኋላ ቤተክርስቲያኗ ይህንን ነገር ጠይቃ እንደገና መታደስ አለበት ነው። ከዚህ ይልቅ በዘላቂነት ባለቤት መሆኗን የሚያሳይ ነገር ለምን አልተሰራም? በልዩ ሁኔታ ማለት ነው በልኳ ምክንያቱም እኔ ከተወሰነ ጊዜ በፊት ቪዲዮ ሰርቻለሁ። ዩቲዩብ ላይ ገብታችሁ ልታገኙ ትችላላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮፐርቲዎች አሉ። እንደ አንድ የባህልና ቱሪዝም ጋዜጠኛ የሰጠውት ጥቆም አለ፣ ማሳሰቢያ አለ። የእሷ የሆኑ ነገሮች የእሷ ሆነው በቋሚነት ነው መመዝገብ ያለባቸው እና ይሄ ዚጋ የተቀመጠው በየአምስት ዓመቱ መታደስ አለበት ይላል። ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ጸናጽሉም ከበሮውም ሌሎች ቤተክርስቲያን በባለቤትነት የምትታወቅባቸው ንዋያተ ቅዱሳት የሚሸጡባቸው ቦታዎች አሉ፣ አምራቾች አሉ። የእነሱስ ሁኔታ እንዴት ነው የሚታየው? አሁን ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብላለች እና እዚህ ስራ ውስጥ ያሉ ሰዎች አሁን ለምሳሌ ከእሷ ፈቃድ ውጪ ማምረት ከእንዴት ነው የሚታየው? እነዚህ እነዚህ ጉዳዮች ሁሉ ተጨማሪ ማብራሪያ የሚያስፈልጋቸው ነው እና የእኔ ዋነኛው አላማ ቤተ ክርስቲያን የእሷ የሆኑ ነገሮች በአግባቡ የእሷ መሆናቸው እውቅና እንዲሰጣቸው ነው የምፈልገው። ከዚህ አንጻር ነው የዚህ ቪዲዮ ዋና አላማ። ስለዚህ የሚመለከታቸው አካላት ተጨማሪ ማብራሪያ በዚህ ጉዳይ ላይ ብትሰጡ የሚል ጥያቄ አለኝ። ከዚህ በተረፈ ግን ይሄ ቪዲዮ ለብዙ ሰዎች እንዳረስ ኮፒ፣ ሊንክ፣ ሼር በማድረግ ለሚመለከታቸው አካላት አድርሱልኝ ለማለት ነው። እጅግ አድርጌ አመሰግናለሁ።